በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ ብሩካን እግዚአብሔር ልጆች በክርስቶስ ተባረካችሁ። ሰማያዊ በሆነ ስፍራ ዋጋ ያላችሁ ቦታ ቢዘጋጅላችሁ ብሩክ ክርስቶስ መስቀል ላይ እንዳይከፈልለት ይከፈላል ሕዝብ የሆናችሁ። ከጎኑ ፈሰው ሰው ደም ውሃ የተጠበቃችሁ የታተማችሁ ናቸው። የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ እንዲሁ የቅዱሳን ቤተሰቦች የሆናችሁ እግዚአብሔር ልጆች ለምን ቆያችሁ? ሁሉን የሚችል አምላክ ጌታ ክብር ምስጋና የደረሰው ገና ለአስር ቀን ልደት በዓል ወደ ቅድስት ሀገር እስራኤል ሀገር እንጓዛለን። የጌታችንን የልደቱን ቦታ የስቅለቱን ቦታ የትንሳኤውን ወይ ጎልጎታውን የረገጠውን ባህር የተጠመቅበትን የወዳኖስ የቆመበትን ደብረ ታቦር ውሃውን ወይን ጠጅ ያደረገበትን የቃና ዘገሊላ የቤታችንን የምልጃ ቦታ የተባረኩ ቅዱሳን ቦታዎችን የምናይበት የምንስምበት የምንጸልይበት ነፍሳችንንም ስጋችንንም የምንቀድስበት ቦታ እንሄዳለን እና ቀዳሚ ኢየሩሳሌም ድርጅት ጋር አብረን ነው የምንሄደው። እስቲ ቤተሰቦቻችሁን መላክ መመረቅ አባት እናት አያት እናንተ የመሄድ የምፈልጉ ሰዎች ካላችሁ እስቲ ያሳወቁኝ በ91143 80 ስልኬ ላይ ያሳወቁኝ ከዛ ውጭ አንዲት እናት ባል የሌላት ብቻ ልጆች ተሰድግ እናት አለች። እኔ ጋ መታገዝ የሚገባት በዓመት 50 ብር አካባቢ መስጠት ይቻል ከሆነ ልታግዛት ትችላላችሁ። ይህን ቤተሰብ ቤተሰብ ዜጎችን እናት ማግኘት የምትፈልጉ በ091143 ስልክ ላይ ያሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ተወዳጆች እንግዲህ እነዚህ ከታች የምንዘረዘራቸው ሀሳቦች ልንቃወማቸው የሚገባና ወደ ፈተና እንድንገባ ጠላት እያንደረደረ የሚገፋን ሀሳቦች ናቸው። በዚህ ጊዜ ሀሳቡን በደንብ ቀድመን ካወቅነው ለምን እንደመጣ ስለምናቅ ከጥፋት እንጠበቃለን። ሰው ከሚፈተንባቸው ብርቱ ፈተናዎች፣ ጠላት ከሚዘረጋቸው ወጥመዶች አንዱ ገንዘብን መውደድ ነው። ገንዘብን መውደድ እግዚአብሔር ዘንድ ጠላት እንደሚያደርግ እግዚአብሔር ቃል ይናገራል። ሰው ለሁለት ጌታ ሊገዛም እንደማይችል በመናገር ገንዘብ የጌታ ልክ እንዳለው ያሳያል። ሰውን የመግዛት በሰው ላይ የመሰልጠን ሰው ማሽካከል ይችላል። ገንዘብ ሰው በዚህ በሊቢያ ሊቢያ ሙአመር ጋዳፊ እያሉ ከዚህ ከቅኝ ግዛት እሳቤ ጋር በጣም ስለሚጋጩና ስለሚቆጫቸው ጋዳፊ ነጮችን ቀጥረው ቤተመንግስታቸው ነጮች ማዕድ የሚያቀርቡላቸው ተንበርክከው ነበር። ነጮች ከዚህ ቀደም ጥቁሮችና አፍሪካንን እንዳንበረከኩ ብለው እኚህ መሪ በቤተ መንግስታቸው እያንበረከኩ በንብርክክ እንዲያስተናግዷቸው ያደርገው ነበር ነጮችን። እነዚህ ነጮች ተንበርክከው ጋዳፊን የሚያገለግሉት ብዙ ሚሊዮን ብዙ ሺህ ዶላር ስለሚከፍላቸው ነው። ገንዘብ ነው እንደዛ ያደረጋቸው። ገንዘብ የሰውን ክብር ይጥላል። ገንዘብ ሰውን ተራ ቦታ ሊያውለው ይችላል። ገንዘብ ሰውን ካለ ሊማናለ ሊያሰኘው ይችላል። አጠፋሃለሁ እጄ ላይ ነው ያለው የሚሉት ብዙ ሰዎች ገንዘብ ስላላቸው፣ ይሄ ደግሞ ከፍተኛ ወጥመድ ውስጥ መግባት ነው። እናንተ እግዚአብሔር ልጆች ሀብታሞችም ሆኑ ድሆችም ሆኑ መስራት፣ መልፋት፣ ገንዘብ ማግኘት ምንም ችግር የለውም። ገንዘብን መውደድና ሰርቶ ገንዘብ ማግኘት የሰማይና የምድር ያክል ይለያያሉ። ያን ያገኘነውን ገንዘብ ግን በእግዚአብሔር ቦታ ማስቀመጥ ነው አደገኛው ነገር። ጌታ በሉቃስ ወንጌል ላይ እንዳስተማረን አንድ ሰው ሰራ ይላል። ገበሬ ነው። ብዙ ሰራ፣ ብዙ ዘራ፣ ብዙ አመረተ፣ ብዙ ጎተራው ሞላ ማለት ነው። ሲያይ ስንዴ ሙሉ እሸት ሙሉ ሆነ ቤቱ ነፍሴ ቢ ጠጪ ዕረፊ፣ ከዚህ በኋላ ብዙ ዘመን አልልሻለ። ጎተራ ውስጥ የከተተውን ገንዘብ አመለከው ማለት ነው። ነፍስ በእግዚአብሔር እጅ ነው የምታድር፣ ነፍስ ለእግዚአብሔር ነው የምትኖረው። ለስንዴ እንዲ ያደረጋት ገንዘቡ የነፍሱ ጠባቂ እንደሆነ አሰበ። ስለዚህ እግዚአብሔር መጣ ተበሳጨበት። በሌሊት አንተ ሰነፍ ይሄዳለ ነፍስ ብሎ ይዞበት ሄደ ጎተራው እመኑኝ እግዚአብሔር ልጆች፣ የምትመኩበት ገንዘብ የምንመካበት ገንዘብ እግዚአብሔር ከተነሳ አስጥልን፣ በፍጹም አስጥልን? በኮቪድ ጊዜ ስንት ገንዘብ ያላቸው ትልቅ ሰዎች አልፈዋል፣ ብዙ ሞክረዋል? መቼ ግን ተረፉ? እግዚአብሔር ካልጠበቀ ሰው እንዴት በሕይወቱ በገንዘቡ ሊኖር ይችላል? እና ገንዘብን ገዢ አድርጎ ንጉሥ አድርጎ በሕይወታችን ላይ መሾም ነው ኃጢአት የሚሆነው። ገንዘብን ሰርቶ መጠቀም ተገቢ ነው። ሰው መርዳት፣ ጥሩ ልብስ መልበስ፣ ጥሩ መመገብ ኃጢአት አይደለም። እና ይሄ በገንዘብ ላይ ገንዘብን የመውደድ ስሜት ጠላት ወጥመድ አድርጎ ሊዘረጋብን ይችላል። ሁለተኛው ኩራት፣ ኩራት ይሄ ደግሞ የእግዚአብሔር መልክ የሚያጠፋብን መጥፎ ቀለም ነው። አንድ የቤት ቀለም ተሰርቶ አልቆ ካበቃ በኋላ በሚገባው ልክ የአማረ ቀለም ሲቀባ ነው ያ ቤት የሚያምረው። ያም ቤት ግን አሳምረን ሰርተን ዘግናኝ ቀለም ብንቀባው ምን አይነት ቤት ሊሆን ይችላል? ማንስ ሊያዩ ይችላል? የሚቀባው ቀለም የቤቱን ግዝፈትና ዋጋ ሊያበላሸው ይችላል። ኩራት ማለት መጥፎ ቀለም ማለት ነው፣ ለክርስቲያኖች የክርስቶስን መልክ የሚያጠፋ እኛዎች የተሳለው የልጁ መልክ እንዳይታይ የሚያደርግ አዛኝነታችን፣ ደግነታችን፣ ሰው አክባሪነታችን፣ ቅንነታችን ብልሽት እንዲል የሚያደርግ በቃ ሰው ጤፉ የሚያደርግ ሌላ ሰው ሌላ ሰው በቃ የሚያደርግ። ኩራት በጣም መጥፎ በሽታ ነው። ሰውን ሰው አያደርገውም። በቀደም አንድ ጊዜ የሆነ ቅዱስ ገብርኤል በተሻለ ለማክበር ወደዚህ ወደ እዚህ ዋሻ ገብርኤል የሚባል አለ፣ ወደዛ ተሄደን አባቶች አብረው ነበሩ እና መኪና ታውቃላችሁ፣ በዓል ሲሆን ትራፊኮች ይመደባሉ፣ መኪና ለማስተናበር። ግርግር ሲሆን የመኪናውን እንቅስቃሴ ለመቆጣጠር ትራፊክ መንግስት ይመደባል። በዛ ላይ የተመደበው ትራፊክ ግን የኩራት ተራራ የተሸከመ ሰው ነው። አይ ቲንክ እምነቱም በኦርቶዶክስ አይመስለኝም። እና እንደምታውቁት ወደ ቤተክርስቲያን ለመግባት አባቶች ፈቃድ አላቸው። እረኞች ናቸው፣ የቤተክርስቲያን አስተማሪዎች ናቸው። ሩቅ ቦታ ነው መኪኖች የሚቆሙት። መንገዱ ግን ክፍት ነው። እና ወደዛ ለመግባት ስንሞክር የአኩራተኛ ሰው ወጣት ነው፣ ትንሽ ልጅ ነው። ትልልቅ አባቶች ይዘናል። እንዴት አድርጎ አቢውዝ እንዳደረገ ልነግራቸው አልችልም። እና እኛ የምናፍራቸውን ትልልቅ ሰዎች እንዴት አድርጎ በንቀት ያያቸው እንደነበር ያለች ስመለከት ምን ያህል የሰው ልጅ መልክ በትቤት እንደሚበላሽ ነው ያየሁት። ይህ ወጣት ወይ እናት ያሳደገችው አባት የተድገው ደግሞ ለፍቶ ነው መንግስት ፖሊስ ሲያደርገው ለፍቶ ነው ጎንበስ ቀና ብለ ስራ ብሎት ነው ይላከው። ግን የህብረተሰቡን እሴት እንኳን ኤቲክስ እንኳን አያውቅም። እኛ ሀጂ ሙፍቲ የስላም መሪው ሀጂ ሙፍቲን በክብር ነው የምናስባቸው፣ በጸሎት ነው የምናስባቸው ስለምንወዳቸው ሃይማኖታችን ስለሆነ አይደለም። ማህበረሰባዊ ሴት አለን የእግዚአብሔር መልክ አለን አይምሮ አለን። አንድ የፕሮቴስታንት ፓስተር አደጋ ደረሰበት ቢባል አንገታችንን ይበላናል። የሰውን ሃይማኖትና መሪዎች በዚህ ልክ ንቆ መመልከትና ማገልገል በእግራችን ያስኬዳል። ይገርማቸዋል ሩቅ መንገድ መኪናውን ጥግ አስቁመ እና የኩራት ባህሪ ነው። ይሄ ኩራት ሰውን ዋይልድ ነው የሚያደርገው፣ ሰውን እንደ ሰው እንዳያስብ ያደርገዋል። በዛ ሰዓት ይሄ ልጅ ልጄ ቢሆን ወንድሜ ቢሆን ምን ሊሰማኝ ነው የሚችለው ይህን ያደረገው ሰው እና ኩራት፣ የእግዚአብሔር መልክ የሚያበላሽብን መጥፎ ቀለም ነው፣ ቅድም እንደተባለውና ጠላት በህይወታችን የሚዘረጋ ወጥመድ ነው። ይሄ እንግዲህ አሁን የምላቸው አይነት ባህሪ ቤታችን ቤቱም ውስጥ ነው። ይሄ ልጃውን ወጥመድ የሚሆንበት እኛን በእግራችን ሄደን እንመጣለን፣ ግን ቤቱም ውስጥ ትዳሩም ውስጥ ስራ ቦታውም ውስጥ በሽታ ነው። እና ጠላት ህይወታችንን እንዳይመችን ከሚያደርገን ነገር አንዱ በኩራት መንፈስ መያዝ መታበይ፣ ሰው ላይ መታበይ፣ ጊዜው የኔ ነው። እንደምታዩ ሶሻል ሚዲያ ላይ ጊዜው ሳይፈቅድላችሁ ጊዜው የኔ ነው ብለው ህዝብ የሚሰድቡ ሰዎች ታያላችሁ። እና በጎሳቸው የሚሳደቡ በእንትን የሚሳደቡ ትልቁ የሚሰድቡ እግዚአብሔር የቀባው የሚሰድቡ የምታዩት የኩራት መንፈስ ምን ያህል አደገኛ አሰራር እንዳለው ለማሳየት ነው። እና እግዚአብሔር መልክ እንዲበላሽ ከሚያደርጉት ነገሮች አንዱ ኩራት ነው። ሌላው ዳተኝነትና ቸልተኝነት ነው። የህይወታችን ፈተና ዳተኝነት፣ ቸልተኝነት ወይም ግድ የለሽነት እና ምንም ቢፈጠር ግድ የለሽ መሆን። ሐኪም ቤት ሄጄ ነበር በቅርቡ አንድ ቦታ እና የመንግስት ሆስፒታል እንደዚህ ዘመን እንዳሆኑ ዘመን በሐኪሞች ላይ የመንፈስ ስዳተኝነት አይቻላል። የሄድኩት አጋጣሚ ድንገተኛ ክፍል ነው። ቀይ መብራት የበራበት ድንገተኛ ክፍል ነው። ሰውስጥ ያሉ ቤተሰቦቻቸውን ያስተኙ ሰዎች ይንቀጠቀጣሉ። በጣም ሲሪየስ የሆነ ነገር ላይ ያሉ ሰዎች አሉ። ሐኪሞቹ ላይ ግን የምታዩት ፊት ግን በጣም ይገርማቸዋል። አልጋ ላይ ሰው የተኛ አይመስላችሁም፣ ምንም አልመሰላችሁም። ምንም ምናልባት በቂ ደሞዝ ሊያገኙ ይችላሉ፣ ይገባኛል። ተምሮ ተምሮ ለስራት ተነሳሽ ለመሆን ሊያመጣ ይችላል። ግን እናንተ ሐኪሞች በደንብ ስሙኝ። እኔ እንደ ካህን ነው የምነግራቸው። ደሞዝ የሚከፍል መንግስት አይደለም፣ ደሞዝ የሚከፍል እግዚአብሔር ነው። እኔ እንደናንተ ሐኪም አይደለሁም እንደናንተ የሕክምና ባለም አይደለሁም የመንፈስ ሕክምና ግን ባለሙያ ነ በስመ መለኮት ተምሬ መቶ ተምር መቶ ሰባ ብር ተከፍሎ ነው ገጠር የሄድኩት መቶ ሰባ ብር ምን ያደርጋል እስኪ ንገሩት። ትዝም ይለኝ ግን ያገለግልኩት እግዚአብሔርን በደስታ ነበር። አንድ ቀን ከፍቶኛ፣ ያቅ ደመወዜም ከሰማይ ነው ብያምን ነበር። ያናድዳል፣ ሊያበሳጭ ለፍታችሁ፣ ለፍታችሁ፣ ለፍታችሁ የሚሰጣችሁ ገንዘብ ግን እግዚአብሔር እኔ ለኔ ደሞዝ ከፍሎኛል። ቆይቶ ይውላችሁ በሰው ነፍስ ፊት ቸልተኞች እንዳትሆኑ፣ ፈርዶባችሁ ጥሎባችሁ፣ በሰው ነፍስ ላይ ነው እግዚአብሔር የሾማችሁ እግዚአብሔር ልጆች ቱና አገልግሎ የትም አለ የምትኖሩ ሰዎች ካህናትም ጭምር ሐኪም ብቻ አይደለም፣ ዳተኛ የሚሆነው ካህኑም ጭምር ለሰው ነፍስ ንስሐ ለሚገባው ዳተኛ መሆን በፍጹም አይገባም። በሰው ነፍሱ ላይ ትጉ መሆን አለብን። ሰው ማዳመጥ አለብን። ሰው ማዳመጥ አለብን። ጌታችን ስቶስ በዮሐንስ ላይ እየሄደ እያለ አንዲት ከነናይ ሴት እየጮች መጣች። ጌታ ጌታ ጌታ ጌታ በጣም ግፊ ግፋ ያለ ጫጫታ አለ። ድካም አለ እየሄደ እያለ ጌታ ትጮሃለች፣ ትጮሃለች ሲ ቆመ። እናዳመጣት ለ የሚጮሁትን ቆመ አዳመጥ ያስፈልጋል። ችልተኛ ዳተኝነት የትውልድ ድግማ ላ ያመጣ ይችላል። ለራስ የሚወት ግድ የለሽ መሆን፣ አለመስራት፣ አለመሞክር፣ አለመንኳኳት፣ አለመንቀሳቀስ ድሆች አደገና። ድሃ ደግሞ ስንሆን ብዙ መጥፎ ነገሮች በውስጣችን ይመጣሉ። በሰው ላይ እንድንመቀኝ አደገና እያችሁ ደስታ እንድናጣ ያደርገናል። እግዚአብሔር ፍትሃ ያለ አይደለም ብለ እንድናስብ ያደርገናል። ሰርተን ለፍተን ጠብ አድርገንባችንን ድላባችንን የሚሆን ውጤት መጋፈጥ ነው የሚገባው። ቸልተኝነት አድገኛል። በተለይ ወንዶች፣ በተለይ ወንዶች፣ የኢትዮጵያ ወንዶች፣ በተለይ ኢትዮጵያ ወንዶች፣ ልብሳችን አፈር እስኪነካው መልፋት አለብን። ወንድነት ማለት አፈርግጦ መኖር ነው። እግዚአብሔር ልጆች እና እነዚህን ፈተናዎች ጠላት በፊታችን ሊዘረጋቸው ስለሚችል መጠንቀቅ መጠንቀቅ ያስፈልጋል። ሌላው የመጨረሻው ለጸሎት ግዴለሽ መሆን ልጸልይም ባልጸልይ ምን ችግር ምን ለውጥ አለው? ይኸው እየጸለይኩ አልተሰማውም ብሎ ራስ ላይ ፈርዶ ጸሎትን በግዴለሽነት መተው ቸል ማለት፣ ጌታ ኢየሱስ ክርስቶስ የተናገረው እንዳትፈተኑ ተግታችሁ ጸልዩ፣ በየቀኑ ጸልዩ፣ እንዳትፈተኑ የሚያኖራችሁ እግዚአብሔር ጥሩ መኖሪያ አምላክ ያኖረኝ በሉ የሕይወታችሁን ባለቤት ጥሩ ቻርጅ አድርጎ፣ ስልካችሁን እንኳን ቻርጅ ያደረጋችሁ፣ ግን እናንተ ነፍሳችሁ ቻርጅ ለማታረጉ ለምን አንጸልይ? እንዳቅማችን፣ ቢደክመንም፣ ቢበርብን፣ በረታም፣ እንዳቅማችን ጸሎታችን ግን ማቆም የለብን። ጸሎት እንድናቆም ያደረጋ ጸሎት የጠላት ትልቁ ቀስት ስለሆነ ማለት በጸሎት የምንጠራው የአብ ስም፣ የኢየሱስ ስም፣ የመንፈስ ቅዱስ ስም ይቀጠቀጠዋል ጠላት። ስለዚህ ጸሎት እንድናቆም ሊያደርገን ይችላልና ጥንቃቄ አድርገን መመላለስ ይገባናል። እግዚአብሔር ይባርካችሁ። የሰማነውን በልባችን ጻፍ መንፈስ ቅዱስ ይቀድሳችሁ። ብዙ እንደተማራችሁበት ተስፋ ለኝ። እስኪ ጻፉልኝ፣ ምን ተማራችሁ እግዚአብሔር ምን አላችሁ? ጻፉልኝ። እግዚአብሔር ቸነት የነታችን የእመቤታችን ራዊት በረከት የመለጥበቃ አብሮኝ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም